ሐሙስ መስከረም 292018 ዓ.ም. የኢትዮጵያ ሙሉ ወንጌል አማኞች ቤተ ቤተክርስቲያን ልማት ኮሚሽን ከአዳማ ሰላም ሰፈር ህፃናት ልማት ፕሮጀክት ፕሮጀክትና የወንጂ ሸዋ ህፃናት ልማት ፕሮጀክት እንዲሁም መሰል ፕሮጀክቶች በኮምፓሽን ኢንተርናሽናል የሚደገፉ ፕሮጀክቶች ከመንግስት ቢሮ ጋር በመተባበር የከተማ ጽዳት ተካሂደዋል። ከ80 ወገኖች በላይ የተሳተፉ ሲሆን ከፖስታ ቤት እስከ ማርያም ሃኒኬክ ቤት ድረስ ያለውን አስፋልት ከጧቱ 2 ሰዓት እስከ 6 ሰዓት ድረስ የጽዳት መርሃ ግብሩ ተካሂደዋል። ይህ የልማት ስራ በቀጣይነትም ተጠናክሮ እንደሚቀጥል አዘጋጆቹ ገልጸውልናል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባ እና አካባቢው ክልል የአዳዲስ አጥቢያዎች ስልጠና ተካሄደ። ቅዳሜ ጥቅምት 1 2018 ዓ.ም በክልሉ ቢሮ የአዳዲስ አጥቢያዎች ስልጠና ማለትም የሱሉልታ ሹፈኔ፣ ቡርቃ ነቃ፣ ቡርቃ ኖኖ፣ አብዲ ገፈርሳ፣ ገፈርሳ ቾሪሳ አጥቢያዎች ሲሆኑ መሪዎችና መጋቢዎች ስልጠናው ላይ ተገኝተዋል። የቤተ እምነቷ ደንብና መመሪያ ላይ ስልጠና የሰጡት የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ ሲሆኑ በሂሳብ አያያዝና አስተዳደራዊ ጉዳይ ላይ ለአጥቢያው ሂሳብ አያያዝን በተመለከተ የቤተ እምነቱ የአስተዳደርና ፋይናንስ መምሪያ ኃላፊ የሆኑት ወንድም አራርሳ ጎንፋ ሰጥተዋል። ከየአጥቢያዎቹ ተወክለው የመጡ መሪዎችና መጋቢዎች ጌታ መልካም ጊዜ እንደሰጣቸው በመግለጽ ለቀጣይ ለሚኖራቸው አገልግሎት ትልቅ ግንዛቤ እንደፈጠረላቸው ተናግረዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የጸሎትና አዲስ ለመጡ አጥቢያዎች ስልጠና ተሰጠ። አርብ መስከረም 3 2018 ዓ ምት የጸሎት ስልጠና በጎተራ ሙሉ ወንጌል አጥቢያ ሲካሄድ አርባ የጸሎት አገልጋዮች ተገኝተዋል። ስልጠናውን መጋቢ አፈወርቅ ብርሃኔ ጸሎትን መረዳትና መለማመድ በሚል ርዕስ የሙሉ ቀን ስልጠና የሰጡ ሲሆን ውይይት ተካሂደዋል። ሰልጣኞችም ወደ አጥቢያዎቻቸው በመሄድ ስልጠናውን ለጸሎት አገልጋዮች በማካፈል የጸሎትን ህይወት ሁሉም አማኝ እንዲለማመድና በጸሎት ውስጥ ያለውን እግዚአብሔርን በረከት እንዲካፈል ኃላፊነታቸውን እንደሚወጡ ተናግረዋል። በተያዘም ዜና ጥቅምት 1 2018 ዓ.ም ተምረት በገርጂ ሙሉ ወንጌል አጥቢያ አዲስ ለመጡ አምስት አጥቢያዎች ማለትም ገላን፣ ቃሊቲ አንድ፣ ወዴ ሲቲ ፓርክ፣ ፉሪዱላ፣ ሳሎ አዲስ ሰፈር አጥቢያዎች በመጋቢ ሲሳበበ የቤተ ደንብ አደምና መመሪያ ላይ ስልጣና የተሰጠ ሲሆን በመጋቢ አፎርቅ ብርሃኔ ስልታዊ ቅድነ ቤተ ክርስቲያን አያያዝ ያ ስልጣና ተሰጥቷል። የደቡብ ምስራቅ አዲስ አበባና አካባቢው ክልል ከ98 ወደ 103 አጥቢያ ሰልታዎች ማደጓ የተገለጸ ሲሆን በየዓመቱ አዳዲስ አጥቢያዎች በማውጣት ስልታዊ የሆነ የወንጌል ስርጭት በማካሄድ የጌታ ጸጋ እንደበዛላቸው ለዝግጅት ክፍላችን ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በአሁኑ ሰዓት 10 ሚሊዮን ምዕመን፣ 42 ክልሎች፣ 4065 አጥቢያዎች፣ 881 8815 አዳጊ አጥቢያዎች፣ 7567 አገልጋዮች፣ 176 ዘንድሮ ወደ አጥቢያ የሚወጡ ቤተክርስቲያናት ክርስቲያናት ይገኙበታል። ቤተ እምነቷ በፈጣን እድገት ውስጥ የምትገኝ ሲሆን የእድገቷ ምክንያቶች የቤተ እምነት የክልሎች የአጥቢያዎች አንድነት፣ የተደራጀ አሰራር፣ የወንጌል ስርጭት፣ የቤተ ክርስቲያን ተከላ ራእይ ይዞ መነሳት መሆኑ ተገልጿል። በተያያዘም አብዛኛው የሙሉ ወንጌል አባላት ለወንጌል ስርጭት አገልግሎት ከየአጥቢያዎቻቸው ጋር በመተባበር በስፋት በመስራት ለቤተ እምነቷ እድገት ጉልህ አስተዋጽኦ ማምጣቷን ያገኘነው መረጃ ያመለክታል። የልጆች የወጣቶችና የወንጌል ስርጭት አስተባባሪዎች የውይይትና የጸሎት ጊዜ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በኢትዮጵያ ሙሉ ወንጌል ዱከም እንግዳ ማረፊያ መስከረም 26ና 28 2018 ዓም የጸሎት ጊዜና ስለ ቀጣዩ የአገልግሎት ሁኔታዎች የምክክር የዝግጅት ጊዜ ተደርገዋል። የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲና የወጣቶችና ልጆች ክፍል ኃላፊ የሆኑት መጋቢ ሽመልስ ጠጅ በመገኘት የእግዚአብሔርን ቃል በማካፈልና በ ጸሎት አሳልፈዋል። የልጆች የወጣቶችና የወንጌል ስርጭት አስተባባሪዎች ጌታ መልካም ጊዜ እንደሰጣቸው በመግለጽ ለቀጣይ ለሚኖራቸው አገልግሎት መንፈሳዊ መነሳሳት እንደፈጠረላቸው ለማወቅ ተችሏል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ልማት ኮሚሽን በዳለቲ የጸባይ ማረሚያ ማዕከል ላሉ ጸባይ ታራሚዎችና ለህግ አስከባሪዎች ግንዛቤ የማስጨበጫ ስልጠና ሰጠ። በዳለቲ የጸባይ ማረሚያ ማዕከል 60 የፖሊስ መኮንኖች 43 ወንድና 17 ሴት መኮንኖችና ታራሚዎች ሁለት ቀን በተካሄደው ስልጠና ላይ ተሳትፈዋል። የስልጠናው አላማዎች ተሳታፊዎች ቁልፍ የህግ ማዕቀፎችን መግለጽ፣ መሰረታዊ የሰብዊ መብቶችን መረዳት፣ የሥነ ምግባር ውሳኔዎችን ተግባራዊ ማድረግ፣ የኃይል አጠቃቀም አደጋዎች ሰዎችን መቀነስ እና ልዩ ፍላጎቶችን መገንዘብ እንዲችሉ ማስቻል ሲሆን ስልጠናው የልማት ኮሚሽን ምክትል ኮሚሽነር በሆኑት በአቶ ምሩ ሙላቱ ተሰጥቷል። ስልጠና ውጤታማ የእውቀት ሽግግር እና የክህሎት ልማትን ለማረጋገጥ በከፍተኛ ደረጃ ተሳታፊነት፣ ተግባራዊነት የሆኑ ዘዴዎችን ተጠቅመዋል። አቶ ምሩ ሙላቱ የስልጠናው ይዘቱን በተስፋና ና በታድሶ ዋና መልእክት ላይ አጥብቀው ትኩረት ያደረጉ ሲሆን ታራሚዎች በህብረተሰባቸው ውስጥ ፍሬያማ ዜጎች የሚሆኑት አሁን በመታረም ላይ እያሉ ይህንን የመሰለ እሴት በአእምሯቸው ሲ